ሰኒ ከአዲሷ ሴትዮ ጋር በጣም ፍጥጫና ከወክቢያ ጋ ናቸው ማለት ነው። አዲሷ ሴትዮ እንደምትመለከቷት አጫሽና ቃሚ፣ እንዲሁም ዱርጌ ናት ማለት ነው እና ሰኒ ደግሞ ደንግጣ በጣም ደነገጠ እና በአስፈሪ ሁኔታ ታያታለች። ሴትዮዋ ደግሞ ምንም የሚገርማት ሴት አይደለችም። የሆነ ፈጣጣ ናት። ጫቷን እየቃመች ሲጋራዋን እያጨሰች ምን አይነት ቆዛሚዎች ናቸው ትላለች ማለት ነው። ሰኒ ደግሞ እንደምትመለከቷ በጣም ተኮሳትራ በጣም ኦቨር ንዴቷ ወጥቶ ተመለከታት። ተመልከቱልኝ ማለት ነው። እና ሴትዮዋ ምንም የሚመስላት ሴት አይደለችም። ተመልከቱ ታጭሳለች፣ ትቅማለች፣ እንዲሁም ደግሞ የለበሰችው ድፍረቷ የፂን ልብስ ነው የለበሰችው ማለት ነው። እና ሴትዮቱ ምንም የሚገርማ ሴት አይደለችም ማለት ነው። ተመልከቱ። ሁላቸውም ሆነው ሲያፋጥጧት ታያት ሰኒ በቃ ተነሽ ሰኒዬ ተነሽ ትላታለች ጽናት ማለት ነው ጺ ይህንን ስራዋን ተነስታ ይህን ቆሻሻዋን እንድታጸድ ያፈልጋለሁ ስትላት ሰኒ ደግሞ ጽናት ደግሞ እኔ አጸደዋለሁ ሰኒዬ ተይው ትላለች ማለት ነው እና ጭሷን እንደምትመለከቱት ላቅርብላችሁ። ያጨሰች ምንም የሚገርማ ሴት አይደለችም። ይህንን ጉቶዋን ይዞ መጎተት ነበር የሚገባው ማለት ነው። ተመልከቱልኝ፣ ተመልከቱልኝ። ይህን ፊት የምመስለው ማለት ነው። ተመልከቱልኝ ሊ ቤተሰቦች። ወይኔ ጉዲ፣ እባክሽ፣ አንቺ ደግሞ ምን ትመስለያለሽ? ቀኔን አታበላሽብኝ ትላት አለ ማለት ነው ጽናት ደግሞ በድንጋጤ መንፈስ እዚህ ቁጭ ብላት ተመለከታለች ማለት ነው። ተመልክቷቸው ሰኒ ደግሞ አንቺ የመጣ ሁሉ መጫዋሻ ወይም የመጣ ሁሉ እንዲደፍርሽ አትሆን፣ ራስሽን አስከብሪ። ጽናት ምን ሆነሽ ነው? ትላታለች ማለት ነው። እኔ ምን ላድርግ ብለሽ ነው? ሰሞኑን እኮ ኪራዬ ጥሩ አይደለም እና ለሱ እያልኩ ሁሉን ነገር እቋቋማለሁ ትላታለች። እሱ የሰራውን ብታውቅ ኑሮ እንደዚህ ባልሆነች የዋህ ምን ይሆናል ይባላል። ሴት የዋህን እኮ ሴቶች ስንባል ቤተሰቦች ማለት ነው። እና ተመልከቱልኝ፣ ይቺ ደግሞ ሰኒን እሰራላታለሁ ትላለች። ተመልከቱ ፊቷ ምን እሳት እንደለበሰ ማለት ነው። ይቺ አታውቀኝም፣ እሰራላታለሁ ምናምን ብላ ጫቷን ይዛ ከበሩ ጀርባ ቆማለች ማለት ነው እና ሰራላታለሁ ምን ትመስላለች፣ አታውቀኝም ትላለች ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምናላችሁ፣ ልኝን ያለውላችሁ አልሐምዱሊላ፣ ሁሉ ሰላም፣ ሁሉ አማን። ይህንን ቻናል ለቤቴ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆናችሁ እንድትቀላቀሉበት እና ጠይቃችኋለሁ። እንግዲህ ጽዬ እንደምትመለከቷት ያችው አዲሷ ሴት እያቆሸሸችውን ጫት እየጠረገች ትገኛለች ማለት ነው። ከዛ ራሷ ታጽዲያ አንቺ ለምንድን ነው የምታጸጁ? ትላለች ሰኒ ማለት ነው። ተይ ሰኒ ካላስን ያጸድዋለሁ ትላለች ማለት ነው። ከዛ እንዲህ በሚዋከቡበት ሰዓት ኪምሮን ይመጣል። ከዛ ያን ቆሻሻን ስታዝ በኋላ ልጨምር ስትሄድ ሰኒ እሳት ለብሳ ቁጭ ብላለች ከሶፋው ላይ። ከዛ ኪምሮም ይመጣል። ኪምሮም መጣና ምን ሆናችሁ ነው ይላቸዋል። ምንድን ነው ምስጥ ሽፋ ስለ ሕክምና ታወራለች ስለ ሆስፒታል። መሩ ምን ሆነች ይችላታል። መሩ ምንም አልሆነች አትክተብባት፣ ይች ናት እንጂ ትለዋለች። አዲሷ ሴትዮ ሆና ምናምን ሲላት አዎ ትላለች። እና ምንድን አርጋ ነው ሲል ጽናት ደግሞ ፊቷን ኮስተር አርጋ ትለባብስላታለች አንቺ ልለባብሽላት ነው እንዲህ ስራዋን፣ ይህንን ቆሻሻ ስራዋን ልለባብሽላት ነው ትላታለች። ከዛ እሱም ምንድን ነው ይላል። ከዛ ሰኒ ተቆጥታ ትሄዳለች። ምን ሆና ነው ይላታን በጣም ተናዳለች ትለዋል። መናደዷንማ እያየዋት ነው ይላታን። ከዛ ትታው ትሄዳለች እሷ እና አዲስ አበባ በቀላሉ ተመልክቷት። እስኪ እንዴት እንደምታምር በጣም ውብ ሆናለች ማለት ነው እዚህ ስንመጣ ደግሞ ናሆሜና ኪራ እንዲሁም ቅዱስ ቁጭ ብለው በጠረጴዛ ዙሪያ ያወራሉ። ምንድን ነው ሲባባሉ ኪራን እውነቱን ተናገር ወይም የትም አትሄድች ሴትዮ መጠቀሚያ ልታረግ ትችላለች፣ ና እውነቱን ተናገር ይሉተዋል። ቅዱስ እውነቱ መናገር አለበት ሲለው ናሆሜም በቅዱስ ሐሳብ ተስማማና መናገር አለበት ይለዋል። ኪራ ምን ቢል ጥሩ ነው? አልናገርም፣ በፍጹም አልናገርም። አንዴ የሶስት የአራት መሰባበር አልፈልግም ይለዋል። እና ታዲያ ይህች ሴትዮ መጠቀሚያ እንድታደርግ ነው የምትፈልገው? ይሉታል። እኔም በሱ ሀሳብ እስማማለሁ ይለዋል። አንተ ኮ ሰው ማጣትን ምንም አይመስልህም ይለዋል። ለሱ ጊዜ ሺህ ጊዜ ለዚህ ጥፋቴ ሺህ ጊዜ ይቅርታ ጠይቄ ያለሁ ከዚህ በኋላ እውነቱ መናገር አለብህ ብሎ ቅዱስ በጣም ይናደዳል። ከዛን አሁንም በቅዱስ ሀሳብ ይስማማል። አዎ ኪራ የዛኒ ቤታን ማንሳትም ባያስፈልግም ቤታን እውነቶን ባልነገርካት ነው ያኔ ተበሳጭታ ነገሩ ሁሉ እንደዚህ የሆነው ይለዋል። ከዛ በፍጹም አልናገርም ይላል። ከዛ ካልተናገርክማ እውነቱን መናገር አለብህ በቤታ የተፈጠረው ነገር አሁንም እንዳይፈጠር ይለዋል። በፍጹም አልናገርም ይላል። ትናገራለህ እያሉ ያዋክቡታል። ተመልክቷቸው እሷ ቤቷ ቁጭ ብላ እየጠበቀችው ነው። ከመኝታ ክፍላቸው ገብታ ኪራን ትጠብቃለች። አልተኛችም። ከዛ እሱም መጣ አያት። ኪራይ መጣ እንዲ ትለዋለች። መጣሁኝ ሚስቴ ይላታል። ከዛ መናገር ፈልጎ ፊቱ ፊቷን ሲያያት፣ እንዴት እንዲህ ብለህ ታየኛለህ ትለዋለች? ዲ ሚስቴክ ሆኖች ማየት አልችልም፣ እንዲህ ይላታል። እ እሱማ ይቻላል ግን እንዲህ ብለህ ታየኛለህ ምናምን ትለዋለች እና ይቀጥላል። ቀጣይ ሰማንያ ሁለትን ይዘንላችሁ እንመጣለን። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እየሆናችሁ ተቀላቀሉ። መጀመሪያ ከማጨሱ በፊት ወይም ደግሞ ከእሳቱ ከመንደዱ በፊት ማጥፋት ነበረበት አይደለም። ሁሉ ነገር ከተበላሸ በኋላ ወዳ ቢሉት ወዲህ ቢሉት ትርጉም የለውም። በቅዱሴ ሐሳብ እስማማለሁ። እውነቱን ብትናገር ይሻልሃል ኪራ እውነቱን ካልተናገር ሁሉ ነገር ይበላሸዋል ማለት ነው። ሁላችሁም ለቻናሊ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ የሆናችሁ ተቀላቀሉ። ውድ ተመልካቾች ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሰላም ፍቅር፣ አንድነትን፣ መተሳሰብን፣ መተዛዘንን ለኢትዮጵያ ሀገራችን ያደርግልኝ እያልኩን እንደ የተለመደው የምሰናበታችሁ ይሆናል። ቀጣይ ባዳዲስ ቪዲዮዎች መጣለሁ። ቀጣይ በሰማኒያ ሁለት ጠብቁን። ሰማኒያ ሁለት ምንድን ነው የሚለውን እንግዲህ አብረን የምንከታተለው ይሆናል። ወይ እውነቱን ይናገራል አሊያም ደግሞ ሴትዮዋ መጠቀሚያ ታደርገዋለች ማለት ነው እና ሰማኒያ ሁለትን አብረን የምንከታተለው ይሆናል። ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። ጉድ የተወደዳችሁ የተከበራችሁ የሰአዲ ዩቱብ ቻናል ቤተሰቦች ሁላችሁም ሰብስክራይብ አድርጉኝ። እስኪ አራት ሺህ አስገቡኝ። አራት ሺህ ገባ፣ አንድ መቶ ሀያ ምናምን ነው የቀረኝ። ሁላችሁም ከጎኔ ሆናችሁ ሰብስክራይብ ላይክ ሸር ያደረጋችሁ ለምታበረታትሆኝ ቤተሰቦች ከልብ ነው የማመሰግነው። ፈጣሪ ውለታችሁን ይመልሰው። እንዲሁም ደግሞ በቅርብ ጊዜ አዲስ የምስራች ማበሰራቸው ይሆናል። ሁላችሁም ሰብስክራይብ ላይክ ሸር እያደረጋችሁ ከጎን የሆናችሁ ለምታበረታቱኝ ከልብ ከልብ ነው ማመሰግነው። እንሻላ ቀጣይ ሰማንያ ሁለትን ጠብቁን። በሰማንያ ሁለት በአዳዲስ ቪዲዮዎች እንመጣላችኋል። ሰብስክራይብ ላይክ ሸር አድርጉ። የጽናትና እንዲሁም የኪራ የመሮ እና የሰናይት ቤተሰቦች ሁላችሁም ሰብስክራይብ አድርጉኝ። እወዳችኋለሁ፣ አክብራችኋለሁ

ይህ ጨሰሰው ሲመጣብኝ ምናምን በጣም ቲቢተኛ ነኝ። የሚገርማችሁ ነገር ማለት ነው እና ሁላችሁም ወዳችኋአለው፣ አከብራችኋለሁ። ሰላምና ፍቅር አንድነትን ያምጣልን። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቶንኝ። ሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።